ምዕራፍ 31 ያዕቆብ ከላባ መሸሹ። ያዕቆብም የላባ ልጆች ያሉትን ነገር ያዕቆብ ለአባታችን የሆነውን ሁሉ ወሰደ፣ ይህንንም ሁሉ ክብር ከአባታችን ከብት አገኘ ሲሉ ሰማ። ያዕቆብም የላባን ፊት አየ፣ እነሆም ከእርሱ ጋር እንደ ድሮ አልሆነም። እግዚአብሔርም ያዕቆብን ወደ አባትህና ወደ ዘመዶች አገር ተመለስ፣ እኔም ከአንተ ጋር እሆናለሁ አለው። ያዕቆብም ልኮ ራሔልንና ሊያን ወደ በጎቹ መሰማሪያ ወደ ሜዳ ጠራቸው፣ እንዲህም አላቸው። እነሆ አባታችሁ ፊት እንደ ድሮ ከእኔ ጋር እንዳልሆነ አያለው። ነገር ግን የአባቴ አምላክ ከእኔ ጋር ነው። እኔ ባለኝ ጉልበቴ ሁሉ አባታችሁን እንዳገለገልኩ ታውቃላችሁ። አባታችሁ ግን አሳዘነኝ፣ ደሞዜንም አስር ጊዜ ለወጠ። እግዚአብሔር ግን ክፉን ያደርግብኝ ዘንድ አልፈቀደለትም። ደሞዝህ ዥንጉርጉሮቹ ይሁኑ ቢለኝ በጎቹ ሁሉ ዥንጉርጉሮችን ወለዱ። ነጫጮቹ ደሞዝህ ይሁኑ ቢለኝ በጎቹ ሁሉ ነጫጮችን ወለዱ። እግዚአብሔርም የአባታችሁን በጎች ሁሉ ነስቶ ለእኔ ሰጠኝ። እንዲህም ሆነ በጎቹ በሚጸንሱ ጊዜ ዐይኔን አንስቼ በሕልም አየው እነሆም በበጎችና በፍየሎች ላይ የሚንጠላጠሉት የበጎችና የፍየሎች አውራዎች ነጭ ዥንጉርጉሮችና ሐመደ ክቦ ነበሩ። እግዚአብሔርም በሕልም ያዕቆብ ያዕቆብ አለኝ። እኔም እነሆ ምንድነው አልኩት። እንዲህም አለኝ ዐይንህን አቅንተህ እይ በበጎችና በፍየሎች ላይ የሚንጠላጠሉት የበጎችና የፍየሎች አውራዎች ነጭ ሐመደ ክቦና ዝንጀሮ ዥንጉርጉሮች ናቸው ላባ በአንተ ላይ የሚያደርገውን አይቻለውና ሐውልቱን ዘይት በቀባህበት በዚያች ለእኔ ሥዕለት በተሳልህባት አገር የተገለጥኩልህ ፈጣሪህ እግዚአብሔር እኔ ነኝ። አሁንም ተነስተ ከዚህ ሀገር ውጣ፣ ወደ ተወለድክባትም ምድር ተመለስ። እኔም ካንተ ጋር እኖራለሁ። ራሄልንም ሊያም መልሰው እንዲህ አሉት፣ በአባታችን ቤት ለኛ ድርሻ ወይም ርስት በሆኑ አለን እኛ በእርሱ ዘንድ እንደ ባዕድ የተቆጠርን አይደለምን? እርሱ እኛን ሽጦ ዋጋችንን በልቶአልና ስለዚህም እግዚአብሔር ከአባታችን የነሳው ይህ ሁሉ ሀብትና ክብር ለኛና ለልጆቻችን ነው። አሁንም እግዚአብሔር ያለህን ሁሉ አድርግ። ያዕቆብም ተነሳ ልጆቹንና ሚስቶቹን በግመሎች ላይ ያስቀመጠ፣ መንጎቹንም ሁሉ የቤቱንም ዕቃ ሁሉ በሁለት ወንዞች መካከል ሳለ ያገኛቸውን ከብቶች ሁሉ ይዞ ወደ አባቱ ወደ ይስሐቅ ወደ ከናን ምድር ሄደ። ላባ ግን በጎቹን ለመሸለት ሄዶ ነበር። ራሔልም የአባቷን ጦ ጣዖቶች ሰረቀች። ያዕቆብም ነገሩን ከሶርያዊው ከላባ ሰወረ፣ እንደሚሄድም አልነገረውም። እርሱም ያለውን ሁሉ ይዞ ኮበለለ። ተነሥቶም ወንዙን ተሻገረ፣ በገለአድ ተራራም አደረ። ላባ ያዕቆብን መከታተሉ። ለሶርያዊው ላባ ያዕቆብ እንደ ኮበለለ ነገሩት። ላባም ወንድሞቹን ሁሉ ይዞ የሦስት ቀን መንገድ ተከተላቸው፣ በገላድ ተራራም ላይ አገኛቸው። እግዚአብሔርም ወደ ሰውርያዊ ወደ ላባ በሌሊት በሕልም መጥቶ በባሪያዬ በያዕቆብ ላይ ክፉ ነገር እንዳትናገር ተጠንቀቅ አለው። ላባም ያዕቆብን አገኘው። ያዕቆብም ድንኳኑን በተራራው ላይ ተክሎ ነበር። ላባም ወንድሞቹን በገላድ ተራራ አስቀመጣቸው። ላባም ያዕቆብን አለው፣ ለምን እንዲህ አደረግ? ከእኔ በስውር የኮበለልክስ ልጆችንስ ሰርቀ በሰይፍ እንደ ማረክ የወሰድካቸው ብትነግረኝ ኑሮ በደስታና በሐሴት በዘፈን በከበሮ በበገናና በበገና በሸኘሁህ ነበር። ወይስ ወንዶችንና ሴቶችን ልጆችን እስም ዘንድ አይገባኝምን? አሁንም ይህን እንዳላዋቂ አላዋቂ አደረክ። አሁንም በአንተ ላይ ክፉ ማድረግ በቻልኩ ነበር። ነገር ግን የአባትህ አምላክ ትናንት በያዕቆብ ላይ ክፉ እንዳታደርግ ተጠንቀቅ ብሎ ነገረኝ። አሁንም የአባትህን ቤት ከናፈክ ሂድ። ነገር ግን አምላኮቼን ለምን ሰረክ? ያዕቆብም መለሰ፣ ላባንም እንዲህ አለው። ልጆችህንና ገንዘቤን ሁሉ ከእኔ የምትቀማኝ ስለ መሰለኝና ስለ ፈራው ይህንን አደረግኩኝ። ያዕቆብም አለ አምላኮችህን የምታገኝበት ሰው ግን እርሱ ይሙት። ገንዘብህም በእኔ ዘንድ ካለ በወንድሞቻችን ፊት ለአንተም ውሰደው አለ። ያዕቆብ ሚስቱ ራሔል እንደ ሰረቀቻቸው አያውቅም ነበር። ላባም ወደ ያዕቆብ ድንኳንና ወደ ሊያም ድንኳን ገባና በረበረ፣ አላገኘምም። ከዚያም ወጣና ወደ ሁለቱ ቁባቶቹ ድንኳን ገባ፣ ነገር ግን አላገኘም። ወደ ራሔልም ድንኳን ገባ። ራሔልም የአባቷን ጣዖት ወስዳ ከግመል ኮርቻ በታች ሸሸገች፣ በላዩም ተቀመጠችበት። ላባም ድንኳኑን ሁሉ ፈለገ፣ አንዳችም አላገኘም። እርሷም አባቷን ጌታዬ በፊት ለመቆም ስላልቻልኩ ያቀለልሁ አይም አይምሰልህ በሴቶች የሚደርስ ግዳጅ ደርሶብኛልና አለችው። ላባም የራሔልን ድንኳን በረበረ፣ ነገር ግን ጣዖቶቹን አላገኘም። ያዕቆብም ተቆጣ ላባንም ወቀሰ። ያዕቆብም መለሰ ላባንም እንዲህ አለው። የበደልኩ በደል ምንድን ነው? ኃጢአቴስ ምንድን ነው? ይህን ያህል ያሳደድኸኝ። አሁንም ዕቃዬን ሁሉ በረበርክ። የቤትህ ዕቃ ሁሉ ምን አገኘ? እነርሱ በእኛ በሁለታችን መካከል ይፈርዱ ዘንድ በወንድሞችና በወንድሞች ፊት አቅርበው። ሀያ አንድ ዓመት በጎችህንና ፍየሎችህን ስጠብቅ ኖርሁ። ከበጎችህም ጠቦቶችን አልበላሁም። አውሬ የሰበረውንም አላመጣሁልህም ነበር። በቀንም ሆነ በሌሊት የተሰረቀ ቢኖር ከእኔ እከፍልህ ነበር የቀን ሐሩር የሌሊት ቁር ይበላኝ ነበር እንቅልፍም ከዐይኔ ጠፋ ለአንተ ቤት የተገዛውልህ ዛሬ ሀያ አንድ አመት ነው አሥራ አራት አመት ስለ ሁለት ሴት ልጆች ሰባት አመት ስለ በጎች ተገዛውልህ ደሞዜንም አሥር ጊዜ ለዋወጥከው የአባቴ የአብርሃም አምላክ የይስሐቅም ፍርሃት ከእኔ ጋር ባይሆን ባይሆንስ ዛሬ ባዶ እጄን በሰደድኸኝ ነበር። እግዚአብሔር መዋረዴን የእጆችን ድካም አየ። ትናንት ትናንትም ገሠጸኝ ገሠጸ። ያዕቆብና የላባ ስምምነት ላባም ለያዕቆብ እንዲህ ብሎ መለሰል ሴቶቹ ልጆች ልጆች ናቸው፣ ወንዶቹም ልጆች ልጆች ናቸው፣ መንጎቹም ከብቶች ናቸው። ይህ የምታየው ሁሉ የእኔ ነው፣ የልጆችም ሀብት ነው። ዛሬም በእነዚህ በሴቶች ልጆችና በወለዷቸው ልጆቻቸው ላይ ምን አድርጋለሁ? አሁንምና አንተና እኔ ቃል ኪዳን እንጋባ በእኔና በአንተ መካከል ምስክር ይሁን። ያዕቆብም ድንጋይ ወስዶ ሐውልትን አቆመ። ያዕቆብም ወንድሞቹን ድንጋይ ሰብስቡ አላቸው። እነርሱም ድንጋይ ሰብስበው ከመሩ በድንጋዩ ክምር ላይ በሉ። ላባም ይህች የድንጋይ ክምር በእኔና በአንተ መካከል ምስክር ትሁን አለው። ላባም ወግረ ስምዕ ብሎ ጠራት። ያዕቆብም እንዲህ አላት። ላባም ይቺ ያቆምኳት የድንጋይ ክምር በእኔና በአንተ መካከል ዛሬ ምስክር ናት አለው። ስለዚህም ስሟ ወግረ ስምጽ ተባለ። ላባም አለው እኛ አንዳችን ከሌላው እንለያያለንና ራእይን የገለጠልኝ እግዚአብሔር በእኔና በአንተ መካከል ሆኖ ይመልከት። ልጆችን ብትበድላቸው ወይም በላያቸው ላይ ሚስቶችን ብታገባባቸው፣ እነሆ ከእኛ ጋር ያለ ሰው እንደሌለ አስተውል። እግዚአብሔር በእኔና ባንተ መካከል ምስክር ነው። ላባም ያዕቆብን አለው እነሆ ይህቺ የድንጋይ ክምርና ይህችም ሐውልት ምስክሮች ናቸው። እኔ ወደ አንተ በክፋት ባልፍ፣ ይህቺ የድንጋይ ክምር ይህችም ሐውልት በክፉ ነገር ትከተለኝ። አንተም ወደ እኔ ብታልፍ፣ የአብርሃም አምላክ የናኮርም አምላክ በእኛ መካከል ይፍረድ። ያዕቆብም በአባቱ በይስሐቅ አምላክ ማለ። ያዕቆብም በተራራው ላይ መሥዋዕትን ሰዋ፣ ወንድሞቹንም ጠራ። እነርሱም በሉ፣ ጠጡም። በዚያም ተራራው በተራራው ላይ አደሩ። ላባም ማልዶ ተነሥቶ ወንዶችንና ሴቶችን ልጆቹን ሳመ፣ ባረካቸውም። ላባም ተመልሶ ወደ ስፍራው ሄደ።